ይህ የቂርቆስ ወረዳ ስር ድምጽ ነው። በአሁኑ ሰዓት ሰባት ሰዎች የዕለት እንጀራ አግኝተው እየኖሩ ነው ማለት ነው። የተቀናጀ የከተማ ግብርና በተቋማት ላይ ተግባራዊ በማድረግ ከሰርቶ ማሳያነት ባለፈ ተቋማቱ የምርት ማዕከል የሚሆኑበትን እድል እየፈጠረ ይገኛል። የከተማ ግብርና ሥራ በቤተሰብ ደረጃ ከሚሰሩ ስራዎች ባለፈ ትልልቅ ይዞታ ባላቸው መንግሥትና መንግሥታዊ ያልሆኑ ተቋማት እየተከናወነ የሚገኝ ተግባር ነው። በቂርቆስ ክፍለ ከተማ ወረዳ አስር አስተዳደር በነዋሪዎችና በተቋማት የለሙ ለምግብ አገልግሎት እየዋሉ ያሉ የሌማት ትሩፋት ውጤቶች ለዚህ ትልቅ ማሳያዎች ናቸው። ከእነዚህም ውስጥ በቂርቆስ ክፍለ ከተማ ወረዳ አስር የሚገኘው የኦሮሚያ ብልጽግና ፓርቲ ጽሕፈት ቤት አንዱ ማሳያ ነው። ተቋሙ በግቢው ውስጥ ቦታዎችም ለከተማ ግብርና ለይቶ ወደ ተግባር የገባ ሲሆን በተቀናጀ የሌማት ትሩፋት ተግባር ከጓሮ አትክልት፣ የዶሮ እና የእንስሳት እርባታ ላይ ያተኮረ ተግባር እያከናወነ ይገኛል። የቂርቆስ ክፍለ ከተማ ወረዳ አስተራር ሰው አዳርና ከተማ ግብርና ጽሕፈት ቤት ኃላፊ አቶ ሀብታሙ ሱሜ እንደገለጹት ተቋሙ ከሚያከናውናቸው ዘርፈ ብዙ ተግባራት ባሻገር በተቀናጀ ከተማ ግብርና ተግባር ላይ ውጤታማ ስራ እያከናወነ መሆኑን ገልጸዋል። ዜጎች የስራ ዕድል መፍጠር የቻለ መሆኑን የገለጹት አቶ አብታሙ በምግብ ራስን በመቻል የኑሮ ውድነት መቀነስ አላማው አድርጎ የተጀመረው የከተማ ግብርና ከዜጎች እስከ ተቋማት ተሳትፎበት አመርቂ ውጤት እየተገኘ መሆኑን ገልጸዋል። በህዝባችን ውስጥ ያለውን የተለወጠ ሀሳብና የታመቀ አቅም ተጠቅመን በግለሰብ ደረጃ የተቀናጀ የሌማት ትሩፋት ስራን ተግባራዊ እያደረግን በመሆኑ ሁሉም ነዋሪ ሐሳባችንን ደግፈው ያለውን ቦታና ቀን በመጠቀም የሌማት ትሩፋት መርሃ ግብርን ያሰፋ ዘንድ እንዳስተዳድር በቅንጅት እየተሰራ መሆኑን አቶ ሀብታሙ ገልጸዋል።